ሰላስጥነት ተመልካቾቻችን ክልሎቻችን የትኛው ፕሮግራማችን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን አሁን መተላለፍ ይጀምራል። እንደተለመደው ሁለት ያክል ቅንብሮችን በክልሎቻችን ፕሮግራማችን ይዘንላችሁ ቀርበናል። ታሪኩ ታዬ ፕሮግራሙን እያስተዋወቅኩኝ ያብሬያችሁ ቆይታ አደርጋለሁ። ቀዳሚ የምናደርገው ፕሮግራማችን የምርት ብክነትን የተመለከተ ነው። በዓለም አቀፍ ደረጃ አንድ ሶስተኛ የሚሆን ምርት በተለያዩ ምክንያቶች እንደሚባክን መረጃዎች ይጠቁማሉ። ይህንን ወደ ታዳጊ ሀገራት ስናመጣ ደግሞ አርባ ከመቶ የሚሆኑ ምርቶች በተለያዩ ምክንያቶች ተጠቃሚ ጋር ሳይደርሱ እንደሚባክኑ ነው መረጃዎች የሚያሳዩት። በሀገራችን የምርት ብክነት ምን ደረጃ ላይ ይገኛል፣ እንዲሁም የምርት ብክነትን ለመከላከል ደግሞ መደረግ ያለባቸው ነገሮች ውስጥ ምንድን ናቸው በሚል አንድ ፕሮግራም አዘጋጅተናል። ፕሮግራሙን ያዘጋጀው ባደረባችን ሲሳይ በሪሁ ነው። ፕሮግራሙ በተከታይነት ይቀርባል። አብራችን ቆዩ። ሀገራችን በግብርናው ዘርፍ እያስመዘገበች ያለውን ፈጣን እድገት ለማስቀጠል የተለያዩ ስትራቴጂክ እቅዶች እየተዘጋጁ ወደ ትግበራ ተገብቷል። ባለፉት ሁለት አስርተ ዓመታትም ከፍተኛ የሆነ የምርታማነትና የምርት እድገት ታይቷል። ሆኖም የድህረ ምርት አያያዝ ቴክኖሎጂዎችን ልክ እንደ ቅድመ ምርት ቴክኖሎጂዎችና አሰራሮች በማስተዋወቅ አርሶ አደሩን ከልፋቱ ማግኘት ያለበትን ያህል ተጠቃሚ ማድረግ አልተቻለም። ከምርት አጨዳ ጀምሮ በመሰብሰብ በመውቃትና መጓጓዝ ሂደቶችና በአያያዝ ጉድለት በሚፈጠር የምርት ብክነት የአርሶ አደሩ ተጠቃሚነት እንዲቀንስ አድርጓል። የምርት ብክነት ዓለም አቀፋዊ ገጽታ ያለው ነው። የዓለም የምግብ ድርጅት ፋኦ ይፋ ባደረገው ጥናት በየአመቱ 1.3 ቢሊዮን ቶን ምርት ለተጠቃሚ ሳይደርስ ይባክናል። ከሳህራ በታች የሚገኙት ሀገራት የምርት ብክነት ስናይ ደግሞ በአመት ከ120 እስከ 170 ኪሎ ግራም ከጥቅሞች ይሆናል። በኢትዮጵያም የብክነቱ ቁጥር ከፍተኛ እንደሆነ በዘርፉ የተደረገ ጥናት የሚያሳየው፣ አጠቃላይ የደረ ምርት ተጽዕኖ እንደ ሀገር ከፍተኛ ነው። በ2013 በፈረንጆች ወይም ደግሞ በእኛ በ2005 ዓመተ ምህረት በአፍሪካ የድህረ ምርት መረጃ ስርዓት ወይም አፍሪካ ፖስት ሃርቨስት ኢንፎርሜሽን ሲስተም በሚባለው ድርጅት በኢትዮጵያ በተጠናው ጥናት የድህረ ምርት ብክነት በተለያዩ ሰብሎች ወጥቷል። በዚህ መሰረት በተጠናው ጥናት እኛ በ2015 ሰባት ዓመተ ምህረት ከተገኘው ምርት በሴሴ ከተመዘገበው ምርት ውስጥ በዋና ዋና የአምስት ሰብሎች ላይ በቆሎ፣ ስንዴ፣ ጤፍ፣ ገብስና ማሽላ ላይ በዛ ሴሴ መረጃ መሰረት አድርገን ስካልኩሌት ስናደርገው አጠቃላይ ብክነቱ ወደ 32 ሚሊየን ኩንታል። በተለያዩ ምክንያቶች የሚፈጠረው ከፍተኛ የምርት ብክነት በሀገር ደረጃ ኢኮኖሚያዊ ጉዳት ማድረሱ አልቀረም። የምጣኔ ሀብት ቀመር ስሌቶች እንደሚያመለክቱት በኢትዮጵያ የሚባክነውን ምርት ከብክነት መታደግ ቢቻል ለ26 ሚሊዮን ሕዝብ የዓመት ቀለብ የሚሸፍን ነው። ይህም የአማራና ሶማሌ ክልሎች ሕዝብ በድምር የዓመት ቀለብ ይችላል ማለት ነው። በብር ሲተመን ወደ 22.1 ቢሊዮን የኢትዮጵያ ብር። እንደዚሁም ደግሞ ደግሞ ይሄ ምርት አጠቃላይ ሕዝብ ላይ ለምግብ ይዋል ቢባል ወደ 16 ሚሊዮን ሕዝብ መመገብ የሚችል ነው። በጥራጥሬ ሰብሎችም እንደዚሁ ስናጠና በዚሁ በ2007 በተገኘው ምርት ወደ 2 ነጥብ አራት ሚሊየን ኩንታል ነው፣ ጥራጥሬ የተገኘው በአምስት የተለያዩ ሰብሎች ከአምስቱ ብቻ በተሰራው ማለት ነው። ያንን በብክነት ስንሰራው ወደ ሶስት ነጥብ ሁለት ሚሊየን ኩንታል ብክነት ነው ያለው። ያም ወደ ገንዘብ ሲተመን ወደ ሶስት ነጥብ ሁለት ሁለት ቢሊዮን የኢትዮጵያ ብር። ያ ደግሞ የሚመግበው ህዝብ ወደ ምግብነት ቢሆን ወደ አስር ሚሊዮን ህዝብ ይመግብ ነበር። በአጠቃላይ ኢኮኖሚያዊ ፋይ እንትኑ አጠቃላይ የሚያደርሰው ጉዳት በጣም ከፍተኛ ነው። እንዲያውም እንደ ሀገር በከፍተኛ መስራት በከፍተኛ ደረጃ መስራት ያለበት አንዱ የስራ ክፍል ሆኖ መሰራት ያለበት ስለሆነ በዚህ ላይ ትኩረት ሰጥተን በቀጣይ መሰራት እንዳለበት ነው። አሁን እንቅስቃሴዎች እየተደረጉ ይህ በየአመቱ የሚባከነው ምርት በ2007/2008 የምርት ዘመን በኤልኒኖ ተጽዕኖ ምክንያት በደረሰው ድርቅ የምግብ እርዳታ ይፈልጉ የነበሩትን 10 ሚሊዮን የሚጠጋ ህዝብ መቀለብ የሚያስችል ነበር። ድርቅ ለመቋቋም ከሚደረጉ ቅድመ ምርት ስራዎች በተጓዳኝ ለድህረ ምርት አያያዝና ቴክኖሎጂ አጠቃቀም ትኩረት መስጠት እንደሚያስፈልግ የሚያሳይ ነው። በኢትዮጵያ ባህላዊ የምርት አሰባሰብና አያያዝ ለብክነቱ ዋነኛ ምክንያት ተደርጎ ይወሰዳል። በሁሉም ደረጃ ብክነቶች አሉ። በሁሉም ደረጃ ያሉ ብክነቶች እንደየሰብሎች ሁኔታ ሊላ ይችላል። ግማሾቹ ላይ ሰብል አሰባሰብ ላይ ከፍተኛ ብክነት መጠን የሚመዘገብባቸው አለ። ግማሾቹ ላይ ደግሞ ጎተራ ላይ ከፍተኛ ብክነት የሚታይባቸው ሰብሎች እንደ ሰብሉ ባህሪ እንደ ማከማቻ አጠቃላይ የማከማቻ ስርዓታችን የማጓጓዣ ስርዓታችን የምግብ ዝግጅታችንና አጠቃላይ የምግብ አጠቃላይ ስርዓት ውስጥ የሚደረጉ የዚህ የሴት ጭመራ ስራዎች ሁሉ የብክነት መንስኤዎች ናቸው። ምክንያቱም በባህላዊ መንገድ የሚሰሩ በመሆኑ እንደ ሰብሎቹ ሁኔታ ነው። ለምሳሌ እነ ጤፍ የመሳሰሉ ሰብሎች ብዙ ብክነት የሚታየው አጨዳ፣ ውቅያና ክምር ላይ በአብዛኛው ክምት ላይ መጋዘን ላይ ሲታይ ግን ብዙ በነቀዝና በጎተራ ተባይ ስለማይጠቃ ብዙ ላይ ይታይበት ይችላል። ሌሎቹ ደግሞ ለምሳሌ እንደነ በቆሎ አይነት ሰብሎች ደግሞ ሲታይ ደግሞ ጎተራ ላይ ብዙ ብክነት በተባይ የመጠቃት ነገር ስላለ ብዙ ጉዳት እንደ ሰብሎቹ ባህሪ ይለያል። በአጠቃላይ ግን በሁሉም ሰብ ላይ ጉድለት አለ። ብክነት በሀገራችን የድህረ ምርት አያያዝ በአብዛኛው በልምድ በተገኘ ሙያ የሚካሄድ በመሆኑ በየደረጃው በምርት ላይ ከፍተኛ ጉዳት ሲከሰት ይታያል። በአብዛኛው ሰብል ትክክለኛ ወቅቱን ጠብቆና በእውቀት ላይ ተመስርቶ ስለማይሰበሰብ በርካታ ምርት ይባክናል። እንደዚሁም በማሳ ውስጥ ወይም በቤት አካባቢ በመከመር እንዲቆይ ስለሚደረግ ለዝናብ፣ ለፀሐይ፣ ለቤትና ለዱር እንስሳት የተጋለጠ ነው። ከዚህም ሌላ አርሶ አደሩ ሰብሉን የሚወቃው በአውድማ ላይ በከብቶች በማበራየት ወይም በዱላ በመደብደብ በመሆኑ በርካታ መጠን ያለው ምርት በመፈናጠር በመሰባበር በከብቶች ቅሪትና በሌሎች ባዕድ ነገሮች ስለሚበከል ብክነትን ከማስከተሉም ሌላ ጥራቱን ዝቅ እንዲል ያደርገዋል። የአየር ጸባይ፣ ዋለ እንደ ዝናብ፣ ሌሎች ሌሎች ነገሮች አሉ። ሂዩሚዲቲ እርጥበት፣ የአየር እርጥበት ማለት ነው። እነዚህ ሁሉ ምን ያመጣሉ? ሻጋታ፣ እርጥበት የመጠን ለውጥ እነዚህ ሁሉ ስለሚያመጡ፣ እነዚህ ሁሉ የብክነት መቀን መነሻዎች ናቸው። ኦፍኮርስ ብክነቶች አሉ። በተለያየ ምክንያት ብዙ ያልሰራናቸው ናቸው ስራዎች ሊኖሩ ይችላሉ፣ ወደፊት ሊሰሩ የሚችሉ ማለት ነው። ከዚህ በፊት እንግዲህ የተለያዩ ስራዎችን ይጀምረናል። ለምሳሌ ስለ ሳይሎ ቀደም ሲል አንዳንድ ቦታዎች ላይ ስራዎች ተጀምረዋል። የኮምባይነር በወንበርማ በሌሎችም አካባቢዎች በአንዳንድ ቦታዎች አጠቃላይ ምንድን ነው የፖስት ሀርቨስት ስራውን ለማሳለጥ ወይም ለማጠናከር የሚያስችሉ ነገሮች ጅምሮች አሉ። ነገር ግን አርሶ አደሩ ሙሉ በሙሉ ተጠቃሚ ነው ወይ ብለን በምንጠይቅበት ጊዜ ግን ብዙ ምንሰራቸው የቤት ስራዎች ይኖራሉ። ይህንን ከግምት በማስገባትም የእርሻና ተፈጥሮ ሃብት ሚኒስቴር ከመልካሳ ግብርና ምርምር ማዕከል ጋር በመተባበር የድረ ምርት አያያዝና ቴክኖሎጂ አጠቃቀም ንቅናቄ መድረክ አዘጋጅቷል። ከተለያዩ ክልሎች የተወጣጡ የግብርና ባለሙያዎችን በምርት ብክነት ጽንሰ ሀሳብና የድኅረ ምርት አያያዝ ስልጠና ተሰጥቷል። ስልጠናው ግንዛቤ ማስጨበጫ አንዱ መድረክ ሆኗል። አጠቃላይ የዚህ የስልጠና ዋና ዓላማ ምንድን ነው በቀጣይ የሚሰሩ ስራዎችን በትኩረት አርሶ አደሩ ደረጃ መስራት እንዲችሉ በአጠቃላይ የንቅናቄ መድረክ እንዲፈጠር ባለሙያዎችን ግንዛቤም እውቀትን በማስጨበጥ ታች ድረስ ተፈጻሚ እንዲሆን ለማድረግ ነው። ባለፈው አመት የነበረውን የድርቅ እና የኤሊኖ ክስተት ነበር። ያንን በሚያካክስ መልክ ምርት እንዲመረት ተደርጓል። ያ ምርት ደግሞ በአግባቡ ወደ ጎተራ እንዲገባ ና ጥቅም ላይ እንዲውል ለማድረግ ከወዲሁ ቅድመ ዝግጅት ለማድረግ ነው የዚህ ስልጠና ዋናው ዓላማ። ሆኖም ይህ ስልጠና በአገራችን የሚታየውን የድረ ምርት ብክነት በመቀነስ የአርሶ አደራችንና የአገራችንን ኢኮኖሚያዊ ተጠቃሚነት ማጎልበትና የምግብ ዋስትናችንን ለማረጋገጥ በሚደረገው ርብርብ በየደረጃ የሚገኘውን ባለሙያ አቅም ለማጎልበት የሚያበረክተው አስተዋጽኦ ከፍተኛ ነው በዚህ ስልጠና ላይ መሰረታዊ ነገሩ ምንድን ነው ምርት ይመረታል ምርት ከተመረተ በኋላ ለተጠቃሚው እስከደረሰ ድረስ ነው አመረትን ማለት የምንችለው ማለት ምንድን ነው ምርት ይመረታል ምርት የሚመረተው የፖፕሌሽን የህዝቡን ፖፕሌሽን መሰረት አድርጎ ነው ማለት ምንድን ነው ፖፕሌሽን ይጨምራል በዚያ ውልክ ደግሞ ምርታችን መጨመር አለበት ፖስት አርበስት ወይም ደግሞ የደረ ምርት አሰራራችን ደግሞ በጥራትና በመጠን እየጨመርን ካልሆነ የህዝብን መመገብ አቅም ይቀንስብናል ማለት ነው። ስለዚህ ክሪቲካል የሆነ ታይም ስለሆነ ማለትም የደረ ምርት ብክነትን መቀነስ ወይም ደግሞ መቆጣጠር እስከቻልን ድረስ ብቻ ነው ህዝባችን በበቂው መመገብ የሚችለው ማለት ነው። ስለዚህ ከዚያ አኳያ ይህ ስልጠና ሰፊ የሆነ ግንዛቤ ይሰጠናል ብለን እናምናለን። አዎ ስልጠናው አሁን እንግዲህ ለዚህ ሙያ ለዚህ ስራ እስካሁን በርከት ያለ ምርት እየባከነ እንደሆነ ትኩረት እንደተሰጠው ነው። አሁን የሚገባን እስካሁን ለብክነቱ እያለ ትኩረት አልሰጠ ነው። እና አሁን ግን በላይ ደረጃ በመንግስት ደረጃ ብክነቱ ላይ ለመስራት ዝግጅት እንድናደርግ እና እንትኑን ተግባሮቱ ላይ እንድንሄድ ይረዳናል። ይሄ ስልጣን የድህረ ምርት አያያዝና ቴክኖሎጂ አጠቃቀም ግንዛቤ መፍጠር አስፈላጊነት አያጠያይቅም። ቀደም ሲል የቴክኖሎጂ ተጠቃሚ የሆኑት አርሶ አደሮችም ከተግባራ የተሞከሯቸው ለውጡን በልበ ሙልነት ይገልጹታል። አሁን ድሮ በበሬ ስንዋቃ ሲወቃ ሀያ አምስት ኩንታል ሀያ ኩንታል ነው፣ ከዚህም ያንሳል። በማሽን አንድ ጊዜ ወቅቼ ማሽን ተሰጥቶኝ ማለት ነው እስከ 80 ኩንታል አግኝቻለሁ። የበሬ ድካም ቀን ይፈጃል ይባከናል። የበሬ ጉልበት አለ በሬ ተለምኖ ነው። አሁን ይሄ አስራ አምስት በሬ ያስፈልጋል። ስለዚህ አስራ አምስቱ አንድ ቀን ይውላል። ሰራተኛም እንደዛ ነው። እና በማሽን ሲሆን ምንም ችግር የለም። ወቅቼ በጣም እንደ ልም የሆነብኝ አልኩ። እሱ ነው። በጣም በጣም እንትን አለሁ በጣም ውጤት አለው 80 ኩንታልና 20 ኩንታል ምንና ምን ይበልጣል? እህሉም የመበደል ጠላ የለውም አልፈሰሰም። ይሄን ስላገኘን አሁን ወደ መሬት የሚቀረውን ወደ ጥቅማችን አውለናል። ትራክተሩ ለመምጣቱ በጣም ነው ደስ የሚለን፣ ኩምባይዶሩ ማለት ነው። እስካሁን ባለው አሞራና ከብት እየተጫወተበት ነው። ሌላውን ይሄ መምጣቱ ደስ ይላል። ዘንድሮ በዘንድሮ ወቅት ማለት ነው። ከዚህ በፊት በደንብ አልሰበሰብ ነው ነበረ። መንግስትም ከአርሶ አደሩ አቅም ጋር ተመጣጣኝ የሆኑ የቴክኖሎጂ ውጤቶችን ለማዳረስና ለማስተዋወቅ እየሰራ መሆኑን በተለያዩ መድረኮች ገልጿል። ይህ በልምድ የተገኘ አሰራር ዘመናዊ መንገዶችን ሊተካና በአርሶ አደሩ ዘንድ ያሉትን ውጤታማ አሰራሮች በዘመናዊ አሰራር በማቀናጀት መተግበር ያስፈልጋል። አርሶ አደሩ ጋር የምርት ብክነት እንዳይከሰት ሰፊ ስራዎችን ሰርተናል። በተለይ ካለፉት ዓመታት ወዲህ የሰብልን ተሰብስቦ ወዲያው እንዲወቃይ ማድረግ በማሽን የመውቃት አገልግሎትና አቅርቦቱን አቅርቦቱ ብቻ ሳይሆን ቴክኖሎጂው ተመጣጣኝነት እንዲኖራቸው የተሻሉትን በሀገር ውስጥ የሚመረትበት ሁኔታ እድል በመፍጠር ሰፊ ስራ ተሰርቷል። በዚህም ምክንያት ብዙ ቦታ በቀበሌ ደረጃ በግንባር ቀደም አርሶ አደሮችም አንዳንድ ጊዜ ደግሞ በልማት ቡድኖችም የመውቂያ መሳሪያዎች የሚገኙበት ሁኔታ ነው ያለው። የቴክኖሎጂ ውስንነት አለ። እንደ ሀገርም እንደ ሀገርም እንደ አጠቃላይ እንደ አርሶ አደርም ብዙ ውስንነቶች አሉ። አንደኛ ኢቭን ወደ አርሶ አደሩ የደርሱት ቴክኖሎጂዎችም የመጠቀም ችግር ያለ፣ የአዌርነስ ወይም የአርሶ አደሩ የግንዛቤ ችግርም ያለባቸዋሉ። ሌላው የአቅርቦትም የስርጸትም ችግር አለ። እነዚህን ምንድን ነው በየደረጃው ሊፈቱ የሚችሉ ነገሮች አሉ። አርሶ አደሩ ጋር የደረሱ ትናንሽ በእጅ የሚሰሩ በሰው ጉልበት የሚሰሩ ቴክኖሎጂዎች አሉ። እነሱን የማስተዋወቅ ስራ በገበሬ ማሰልጠኛ ማዕከላት፣ በግል ባለሀብቶች፣ በዩኒየኖች በእነዚህ መልክ እንዲሰራጩ ለማድረግ ነው። አንዳንዱ በጣም ከፍተኛ ዋጋ የሚጠይቁ ቴክኖሎጂዎች አሉ። ለምሳሌ እንደ ኮምባይነር ሀርቨስተር እነዚህን በግል ደረጃም ወይም ደግሞ በወረዳ ደረጃ ማግኘት አይቻለም ወይ? ግለሰቦች ባለሀብቶችን በማስተባበር እንዲገቡበት የገቢ ምንጭ እንዲሆናቸው። ሌላው ደግሞ እነዚህ አነስተኛ የሚባሉ የእጅ መሳሪያዎችን ደግሞ ስርዓት ወጣቶችን በማደራጀት በተለይም ቴክኖሎጂ ላይ የተመረቁ ልጆችን ወደዚያ ለማሰማራት የታሰበ ነገር አለ። በተለያዩ ባህላዊ የምርት አሰባሰብ ዘዴዎችና የአያያዝ ጉድለት ምክንያት የሚባክነውን ምርት በመቀነስ በሀገሪቱ የሚደርሰውን ኢኮኖሚያዊ ጉዳት መቀነስ አስፈላጊ ነው። ይህንን ለማሳካትም የድረምርት አያያዝና ቴክኖሎጂ አጠቃቀም ግንዛቤ መፍጠር የሚሆን ቴክኖሎጂውን ማታረስ ትኩረት ሊሰጠው ይገባል። ሁለተኛው ዝግጅታችን የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በዓልን የተመለከተ ነው። በተለይም ይሄ የ2009 ህዳር 29 ቀን የሚከበረው የብሔር ብሔረሰቦች ቀን በሃረሪ ክልላዊ መንግስት ነው የሚከበረው እና በዛ በዓሉን ለማክበር እየተደረጉ ያሉ አጠቃላይ ዝግጅቶች ምን ይመስላሉ በሚል አንድ ፕሮግራም አዘጋጅተናል። ፕሮግራሙ እንደሚያዘጋጀው ባልደረባችን ስብሃት ግርማ ነው። ወደ ፕሮግራሙ እናልፋለን። አሁንም አብራችሁ እንድትቆዩ በአክብሮት እንጋብዛለን። የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በመፈቃቀድ ላይ ተመስርቶ ያጸደቁትን ህገ መንግስት መሰረት በማድረግ ዕለቱን ማክበር ከጀመሩ አስር ዓመታትን አስቆጥረዋል። ዘንድሮም ለ11ኛ ጊዜ ህዳር 29 የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀንን ጥንታዊቷና ታሪካዊቷ የሐረር ከተማ በድምቀት ለማክበር የተለያዩ የግንባታ ፕሮጀክቶችን ነድፋ እየሰራች ትገኛለች። የሐረሪ ህዝብ ክልል የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በዓልን በተለየ መልኩ ለማክበር ግዙፍ ፕሮጀክቶቹ ለይቷል። ከነዚህም የመንገድ፣ የቅርስና ባህል ማዕከል እንዲሁም የስቴዲየም ግንባታ ዋነኞቹ ናቸው። ከ170 ሚሊዮን ብር በላይ ውጭ ተደርጎበት የተገነባው የሐረሪ ባህል ማዕከል ግንባታው በመጠናቀቅ ላይ ይገኛል። ማዕከሉ የተለያዩ የመሰብሰብ አዳራሾች፣ የመዝናኛ ማዕከላትና ሙዚየሞች የሚኖሩ ሲሆን ስራ ሲጀምርም የሀረሪ ክልል ህዝብን ታሪክ፣ ቅርስና ባህል በተደራጀ መልኩ ማስተዋወቅና ለትውልድ ማስተላለፍ ያስችለዋል። ይህ ባህል ማዕከል ወደ ስድስት ንዑስ ፕሮጀክቶች እዚህ ውስጥ አሉ። በዚህ ጀርባ ላይ የሚገኘው መዝናኛ ማዕከል ነው። ይህ መዝናኛ ማዕከል ኢንዶር ጌሞች አሉ። ባሊቦል የምንጫወትበት፣ ሀንድቦል መጫወቻ ኢንዶር ጌም ውስጥ የተዘጋጀ ነገሮች አሉት። ሳቡና ባዝ አለ፣ ስቲም ባዝ አለ፣ ጂምናዚየም ለወንዶች ለሴቶች ተብሎ የራሱ ካፍቴሪያ ሆቴል ነገር እዚህ ጋር ተዘጋጅቷል። ይሄ መቶ ፐርሰንት አልቋል። ርክብ ላይ ነው ያለ ነው ከዚህ ውጪ የሀረሪን ቅርጽና የመቶ የአንድ ሺህ ዓመት ታሪኮችን በዚህ ህንፃ ውስጥ ለማኖር ዝግጅት እያደረግን ነው የምንገኘው። እንደ ኦፊስም ያገለግላል። የተለያዩ ጋላሪዎች አሉት። ዲጂታል ላይብራሪ ያለው ከታሪክ ጋራ ታሪኮችን የምናሳይበት ነው። ሁሉንም ነገር ጆጎል ሳይሄድ ሀረሪን እዚህ ግቢ ውስጥ ማየት የምንችልበት ህንፃ ታሪክና ቅርጽን የምንሰበስብበት ትልቁ ህንፃችን ነው ይሄኛው። የክልሉ ምክር ቤትም ታላቁ መሪ አቶ መለስ ዜናዊ ለኢትዮጵያ ብሔር ብሔረሰቦችና ሕዝቦች እኩልነትና መብት መከበር ላበረከቱት ጉልህ አስተዋጽኦ መታሰቢያ ይሆን ዘንድ መለስ የሀረሪ ባህል ማዕከል ተብሎ እንዲሰየም ውሳኔ አስተላልፏል። ይህ ፕሮጀክት ከ250 ሚሊዮን ብር በላይ በመንግስት ከፍተኛ ትኩረት ተሰጥቶት ይህን ያህል ባጅ ተመድቦ እየተሰራ ነው ያለው። ባህል ማዕከል ለመለስ ዜናዊ ባለፈው ጠቅላይ ሚኒስቴራችን መታሰቢያ ተደርጎ የተጀመረ እና በአሁኑ ጊዜ እየተጠናቀቀ ያለ ነው እና መታሰቢያው ለቀድሞ ለጠቅላይ ሚኒስቴሩ ተብሎ በምክር ቤት ጸድቆ በዛ ስም የተሰየመ ነው። የአዋባደር ኢንተርናሽናል ስታዲየም እና ሁለገብ የልማት ማዕከል ግንባታ ሌላው ክልሉ ለበዓሉ የሚያደርገው የዝግጅት አካል ነው። 56 ሺህ ሰዎችን እንዲህ ተደርጎ እየተሰራ የሚገኘው ይሄው ስታዲየም በሚሰጠው አገልግሎት በአይነቱ ልዩ መሆኑ ታውቋል። አብዛኛው ከብሔር ብሔረሰቦች ጋር በተያያዘ በእኛ በኩል የግንባታ ፕሮጀክቶች ነው። የመንግስት ትላልቅ ግንባታ ፕሮጀክቶችን በስፋት እየሄድንባቸው ነው ያለነው አመት ባሉም ብሔር ብሔረሰቦችን አስመልክቶ ትላልቅ ሜጋ ፕሮጀክት ብለን ደፍረን የገባንባቸውና አሁን እስካሁን ድረስ ጥሩ አፈጻጸም ላይ ያለው አንዱ የልማት ማዕከል የልማት ማዕከል አዋባድር ልማት ማዕከልና መልቲ ፐርፐዝ ስቴዲየም ብለን የሰየም ነው። ትልቁ የስቴዲየም ግንባታችን ነው። ይህ ስቴዲየም ግንባታችን በአጠቃላይ በአምስት ዓመት ውስጥ የሚጠናቀቅ ነው። ግን ለብሔር ብሔረሰቦች 684 ሚሊዮን ብር የሚገመት ውል ተገብቶ ወደ ስራ የገባንበት ሁኔታ ነው ያለ ነው። የአዋባድር ዓለም አቀፍ ስቴዲየምና የባህል ማዕከል በዓሉን በድምቀት ለማክበር በሚቀጥሉት ሁለት ወራት እንግዶችን ማስተናገድ በሚችልበት ደረጃ ግንባታው እየተካሄደ ይገኛል። ማልቲ ፐርፐዝ ስቴዲየም የልማት ማዕከል ነው፣ የንግድ ማዕከል ጭምር ነው። የራሱ ወደ 250 የሚሆን አልጋዎች ሆቴል አለው። በርካታ ወደ 350 የሚሆን ሱቆች አሉ። እዛ አካባቢ ላይ በርካታ አዳራሾች እዛ ውስጥ ይገኛሉ። ግን ለብሔር ብሔረሰቦች ሳሩ ደርሶ ሜዳው ተዘጋጅቶ ወደ 25000 ህዝብ የሚይዝ ስቴዲየም ለዓመት በዓሉ እዛ ይከበራል የሚል ነው። በዚሁ መሰረት ቀንም ማታም እስከ ምሽቱ 6-7 ሰዓት እየተሰራ ያለበት ሁኔታ ነው ያለው። የ38 ኪሎ ሜትር የመንገድ ማስፋፋያ ፕሮጀክትም ሌላው ለበዓሉ የሚደረግ ዝግጅት ነው። እንግዲህ ይሄ ፕሮጀክት የ3.83 ኪሎ ሜትር የአስፓልት መንገድ ማስፋፊያ ፕሮጀክት ነው። ምናልባት ኤግዚስቲንግ አስፋልታችንን ካየነው አማካይ ስፋቱ 7 ሜትር ያህል ብቻ ነው። ስለዚህ እንደ ፕሮጀክት አፕግሬድ ለማድረግ ስንነሳ ይህንን 7 ሜትር ወደ 30 ሜትር አስፍተ ነው አሁን ባለበት በአንድ አቅጣጫ ብቻና ና በአንድ ጊዜ ሁለት መኪና ብቻ ማሳለፍ የሚችለውን መንገድ ፕሮጀክቱ ከተጠናቀቀ በኋላ በሁለት አቅጣጫ ና በአንድ ጊዜ ስድስት መኪናዎችን ማሳለፍ የሚችል የአስፋልት ኮንክሪት ደረጃ ያለው ፕሮጀክት ነው ብለን መውሰድ እንችላለን። የመንገድ ማስፋፊያ ፕሮጀክቱ በከተማዋ የሚስተዋለውን የትራፊክ መጨናነቅ ከመቀነስ ባለፈ ከአጎራባች ወረዳዎች ጋርም ማገናኘት ያስችላል። እንግዲህ መነሻ አድርገን ይህንን ፕሮጀክት የጀመርነው በዘጠኝ ህዳር 29 ላይ በክልላቸን የሚከበረውን የብሔር ብሔረሰቦች ቀን ምክንያት በማድረግ ላውንች ያደረግነው ፕሮጀክት ነው። ስለዚህ ዋና ማዕከል የሚያደርገው እንግዶቻችንን መቀበያ ነው ማለት እንችለ ብሔር ብሔረሰቦችን የምንቀበልበት ፕሮጀክት ነው። ግን ይሄ የአጭር ጊዜ ጥቅም ብቻ ያለው ሳይሆን በዘላቂነት ለህብረተሰባችን ከፍተኛ የሆነ ጥቅም ያመጣል ብለን ያሰብነው ያሰብነው ፕሮጀክት ነው። ይህ አካባቢ እንግዲህ በወረዳ ደረጃ ካሰብነው ሶስት ወረዳዎችን የሚያቋርጥ ፕሮጀክት ነው። ሁለት ኢንዶችን ካሰብን ደግሞ ከአራተኛ እስከ ሀማሬሳ ድረስ ስትሬች የሚያደርግ ፕሮጀክት ነው እና በዚህ ስትሬች ውስጥ በጣም በርካታ ማህበረሰብ ይኖራል። ስለዚህ ፕሮጀክቱ በሚጠናቀቅበት ሰዓት ይሄ ማህበረሰብ ሙሉ በሙሉ ከዚህ ፕሮጀክት ተጠቃሚ ነው ማለት እንችላለን። በሌላ መልኩ ደግሞ ስናየው ከትራፊክ ፍሰቱ ጋር አሁን በቅርብ ጊዜ በተለይ በክልላችን ከፍተኛ የሆነ የትራፊክ መጨናነቅ እየተፈጠረብን ነው ያለው። በተለይ በዚህ ስትረች ከአራተኛ እስከ አማሬሳ ባለው ስትረች ውስጥ ከፍተኛ የሆነ የትራፊክ መጨናነቅ አለና ይህን መጨናነቅ በከፍተኛ ሁኔታ ይቀንሰዋል ብለን እናስባለን። ከዛም ባሻገር ለከተማ ውበት ከፍተኛ ለውጥ ያመጣል። ምክንያቱም ይህን ፕሮጀክት ስንጀምሮ ሁሉንም የመንገድ ኮምፖነንቶች የያዘ ነው ማለት እንችላለን። አካፋይ ያለው፣ አካፋይ የ3 ሜትር ስፋት ነው የሚኖረው። በዛ አካፋይ ላይ ግሪነሪ ነው የምናደርገው፣ ዛፎች ይተከላሉ። አሁን እንግዲህ ከነበረበት ስታተስ ሙሉ በሙሉ ይቀይረዋል ማለት ነው። ሁለተኛ፣ የአስፋልት ከሬጂያችን በአንድ ጊዜ በአንድ አቅጣጫ የሚሄደው ሶስት መኪናዎችን ማሳለፍ ይችላል። ስለዚህ የትራፊክ ፍሰቱን በከፍተኛ ሁኔታ ያፋጥንልናል ማለት ነው። በሶስተኛ ደረጃ እግረኛም አለን። በ36 ሜትር ስፋት በሁለት ጎን የሚሰራ የእግረኛ መንገድ አለን። ስለዚህ እግረኛ መንገድም ጤንነቱ ተጠብቆ ይህንን መንገድ መጠቀም ይችላል ማለት ነው። ከዚህ በፊት ሲከሰቱ የነበሩ የትራፊክ አደጋዎችንም በከፍተኛ ሁኔታ መቀየር ይችላል ብለን መውሰድ እንችላለን። ከዛም ባሻገር ይህ ፕሮጀክት በሚሰራበት ሰዓት አሁን ባለበት እንኳን ከፍተኛ የሆነ የስራ እድልን የፈጠረ ፕሮጀክት ነው ማለት እንችላለን። የሐረሪ ክልል በውስጡ ሰው ሰራሽና ታሪካዊ ቱሪዝም መስህቦችን በስፋት ይዞ ይገኛል። ሆኖም ግን ለረጅም ዓመታት በከተማዋ የሚስተዋለውን ደረጃውን የጠበቀ የሆቴል አገልግሎት በበቂ ሁኔታ ለመኖር የቱሪዝሙን ዘርፍ ሲጎዳ ቆይቷል። አስተዳደሩም ችግሩን ለመቅረፍ በክልሉ የሚከበረውን በዓል በመጠቀም የቱሪዝም ሀብቱን በማስተዋወቅ በሆቴል ዘርፍ ለሚሰማሩ ባለ ሀብቶች የተለያዩ ማበረታቻዎችን ማዘጋጀቱን ገልጿል። እነዚህን የሆቴል ኢንቨስትመንቶች ከምንም ኢንቨስትመንት በላይ ለክልላችን ለቱሪዝሙም ወሳኝ በመሆኑ የሆቴል ኢንቨስትመንት ላይ በከፍተኛ ደረጃ አሁን እየተረባረብን ክልሉ እየሰራ ያለበትና የማበረታቻም እያደረግን ያለንበት ሁኔታ ነው ያለው። የሆቴል ጥያቄ ይዞ የሚመጣ አካል በፍጥነት የምናስተናግድበት ሁኔታ ነው ያለው። በዚህ ዘርፍ ላይ ለሚሰማሩ ባለሀብቶች ቅድሚያ መሬት የመስጠት እንትን አለ። የሊዝ ፎይታ ጊዜም ራሱን የቻለ አንድ ማበረታቻ ክልሉ መንግስት ያደረገበት ሁኔታዎች አሉ። ሐረር ቤት የሀረሪ ክልል 11ኛውን የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል በተሳካ ሁኔታ ለማክበር የተጀመሩ ፕሮጀክቶችና መሰናዳዎች በመጨረሻው ምዕራፍ ላይ ይገኛሉ። ያው የብሔር ብሔረሰቦችን ለ11ኛ ጊዜ የሚከበረውን የክልላችን መንግስት በክልሉ በሐረር ከተማ እንዲከበር ተወስኗል። በዚህም የክልሉ ሕዝብና መንግስት እስካሁን ሰፋፊ ስራዎችን እየሰራ ነው የሚገኘው በቀጣይ የጀመርናቸውን ስራዎች አጠናቀን የሚመርጡ እንግዶች ተተስተው በሰላም በደስታ አጠናቀው እንዲሄዱ የክልላችንን ሜጅን የምንሸጥበት የሀገራችን ላይ ያለውን ሰላምና መቻቻል የምናሳይበት እንደሆን ሁሉም የበኩሉን ጥረት ለማድረግ የተጀመሩ ልማቶችን የማጠናቀቅ ስራዎች ይጠበቃል።

ተመልካቾቻችን ክልሎቻችን የተሰኘው ፕሮግራማችንን ቀደም ሲል ሁለት ያክል ዝግጅቶችን ወደ እናንተ ሲያደርስ ቆይቷል። በዚህ በክልሎቻችን ፕሮግራማችን ላይ አስተያየት ሲሰጡን ከፈለጋችሁ 0115 538137 ላይ በመደወል አሊያም ደግሞ 800 ላይ አጭር የጽሁፍ መልእክት በመላክ ከኛ ጋር ልትገናኙ ትችላላችሁ። የዛሬ ፕሮግራማችንም በዚሁ እናበቃለን። ታሪኩ ታዬ ፕሮግራሙን እያስተዋወቅኩኝ አብሬያችሁ ቆይቻለሁ። ጥበበ ምንላርግልህ ደግሞ ካሜራማናችን ነበረ። ሰላም